ከመክፈር ምክንያቶች የሚለውን እያየን ታኒየን ይናል። ሁለተኛው ወሚን አስባቢል ኢርቲዳድ ከመመለስ ምክንያቶች ዐን ዲኒል ኢስላም ከእስልምና አልኢግቲራር መሸወድ ቢልሐያቲ ዱንያ በዱንያ ጌጣጌጦች መሸወድ። በዱንያ የተሸወዱ ሰዎች ተሸውዶ ወደ ኩፍር ይገባል። ዱኒያን ቀልብ ውስጥ እንዳታዝገባ ሰበቡን ታዝገኛለህ። ዱኒያ ዱንያ ዱንያ ዱኒያ እያልከ ድህንህን እንዳትረሳ፣ ሰላትህን እንዳትረሳ፣ ሀጅህን እንዳትረሳ ጾምህን እንዳትረሳ ልጆችን በስነ ስርዓት ማሳደግን እንዳትረሳ ቅራተል ቁርአንን እንዳትረሳ ሐዲስ መቅራትን እንዳትረሳ የወላጅ ሐቅ መጠበቅን እንዳትረሳ። በዱንያ ተሸውደ በዱንያ መሸወድ የኩፍርን ልብስ ለመልበስ ምክንያት ይሆናል። ወከሲሩን አብዛኛው ሚመን ይርተደ ከተመለሱት ዓኒል ኢስላም ከእስልምና ከተመለሱት ሊየጅሊ አን የጂዱ ሸይእን ትንሽ ነገር ሊያገኙ ሲሉ ከእስልምና ይመለሳል። አላህ ከአዘነላቸው ውጭ እኮ ወደ ሥልጣን ወይ ነው ማረጋቸው። በጨመረ ቁጥር መዝጊድ መግባት ያስጠላቸዋል። መዝጊድ ኮፊያ መልበስ ያስጠላቸዋል። ወላጆቻቸው የሰጧቸው የሙስሊም ስም የሚያስጠላቸው ሰዎች አሉ። የሚቀይሩዋል ዱንያ ነዋ ስልጣን ነዋ። ከፊት ለፊት የሚታያቸው ጠቅላይ ሚኒስቴር መሆን ነዋ የውጭ ጉዳይ ሚኒስቴር መሆን ነዋ አምባሳደር መሆን ነዋ። ይሄ ነው የሚታያቸው። አብዛኛው አብዛኛው እስልምናውን የሚሸምጣት በዱንያ ነው። ስብሰባ ላይ ሆኖ ሰላት አዛን ተብሏል ሊወጣል ሊሰግድ ይሞታል። እዛው ይቀበራል

ንኩን ተከማተቁል አይ ነው ጃይዝ አንተ እንደምትለው ከሆነ ይሄ ደሩራ ስለሆነ ጃይዝ ነው። ግን ሰደቃ አብዛ ምናምን ይላል። እንዲህ ገሺ ያደርጋል። ሳያውቁት ቀርቶ ነው አይደለም፣ ሂላ ዘዴ ሲስተም ይፈልጋሉከማን ነው ዘዴ የምትፈልገው? አላህ እኮ የአይን ገለብታን በውስጥ ላይ ልታስባት ያሰብከውን ያቃል እኮ አላህ። ማንን ነው የምትሸውደው? ነፍስህን ነው እኮ የምትሸውደው። ሐራም ሐራም ነው ሐላል ሐላል ነው። አላህና መልእክተኛው ሐራም ያደረጉት ሐራም ነው። አላህና መልእክተኛው ሐላል ያደረጉት ሐላል ነው። እንዳትጨመላለቅ ዱንያን ጥለህ ትሄዳለህ። ሊያጅ ሊየጂተሸየን የሚመታይ ዱንያ ከዱንያ ጥቅማጥቅም ትንሽ ለማግኘት ሲል ነው ከእስልምና የሚመለሰው። ሚንልማል ከገንዘብ ወዘውጃ ለሚስት የሚከፍሩ ስንቶች ናቸው ያሉት? ስንቶች ናቸው ሴትን ፍለጋ የሚከፍሩ ያሉት? በተለይ በተለይ ዩሮፑ ዓለም ያሉት፣ አሜሪካን፣ ጀርመን፣ ጃፓን ምናምን ያሉት። እሱ ሙስሊም ነው፣ ሚስቱ ክርስቲያን ነች። እሱም መስጊድ እሷ ደግሞ ቤተ ክርስቲያን አንዋርና ራጉኤል አጠገብ ላጠገብ ነው ያሉት። አንቺን በሃይማኖት እሺ እኔም በሃይማኖቴ ነው ብሎ ሲዘፍንላቸው እያጨበጨቡ ይጋባል። ዘፋኝ እኮ ነው፣ ዘፋኝ ነው የዘፈነላቸው፣ ግን ይጋባል። ሱና ላይ የነበረው አሜሪካን ቆይቶ ይመጣና እስካሁን እየሰገዳቸው ነው። ፕሊስ ይልል የለማ ተቀላቅሎበታል። አቅሉ ተገለበጠ፣ ከፊት ወደ ኋላ ተገልብጦበት ይመጣል። ኩፍሩ ወንድላ ወንድ የሚገናኙት፣ ሴትና ሴት የሚገናኙትን፣ ራቁት መሄዱን የተለያየ ነገር እያየ ኢማኑ ከስሞ ኩፍርን ተሸክሞል ይመጣል። ተጠንቀቅ እንግሊዝኛው እንዳይሸውድ፣ ገንዘቡ እንዳይሸውድ፣ ገንዘባዊ እንዳይሸውድ፣ እንግሊዝኛ እንዳይሸውድ፣ ተጠንቀቅ። ኩፍርን ታቀምሳለች። አስተካክላታለሁ ብለህ ትገባለች አስተካክላለች። ልክ በሳቦች ጊዜ አስተካክላለሁ ብሎ ገብቶ እንደተስተካከለው ተስተካከለው ሰው ጥንቃቄ አደርግ። ኢማን ካለው ሰው ጋር ተወዳጅ፣ ኩፍር ከሸተተውና ኩፍር ካጠመደ ሰው ጋር ራቅ። ለምስት ብሎ የሚከፍሩ ስንቶች ናቸው ያሉት

ልጨብጠው ስትመጣ አ አጅነቢ አልጨብጥም፣ ይላታል። ና እንጠናናስ። የምን መጠናናት ነው? ከፈለግሽ ነይ እንጋባ፣ ካልፈለግሽ ተይ ይላታል። ና ሶደሬ ደርሰን ምጣ። ላ እንዴ፣ ከአጅነቢ ነቢ እንዴት ደርሼ እመጣለሁ? አረ ካፌ ዞር አውዙ ቢላ እንዴት፣ ይሄ ሀራም ነው ሲላት፣ እንደፈለገች መጠጥ ብትል ሚያጠጣት፣ ዝሙት ብትል ኦኬ ሚላት፣ ሶደሬ ብትል ኦኬ ሚላት፣ ጠባብ ልብስ ኦኬ ሚላት መንገድ ላይ እንጨባበጥ ኦኬ ሚላት፣ መንገድ ላይ እንሳሳም ኦኬ ሚላት። ስታገኝ ትሰክራለች። ሰክራ ኩፍርን ተሸክማ ትመጣለች። ነዑዙቢላህ ሀከዛ፣ እንደዚሁ የኩፍር ሽታ የሚሸታቸው ሴቶች አሉ። በተለይ አዲስ አበባ ላይ ያሉ፣ ዩሮፕ ሀገር ያሉ፣ አረብ ሀገርም ያሉ ዲንን ያልተማሩ ያላወቁ፣ ፌስቡክ ላይ ዩቱብ ላይ ቲክቶክ ላይ የሚጨማለቁ እንደፈለጉ የሚያወሩ ገደብ የሌለባቸው ሴቶች አሉ። ተጠንቀቅ፣ ኢማንን ትወስድብሃለች። ወከዛሊከ ተርተዱል መርአ ሊአጅል ኒካ፣ ለባል ብላ የምትከርፍም ሴት አለች። ስንቶቹ ከፈሩ ስንቶቹ ባታገቢ አይሻልሽም? እንዲ እንደዚሁ ብትሞጭ አይሻልሽም? አሞራ ቢበላሽ አይሻልሽም? ለባል በለሽ ከመትክ ጂ ለባል ብሎ ይካዳል፣ ወደ ኋላ ይመለሳል። እነሱም ደግሞ ዩኒቨርሲቲ ላይ ሲህር ሰራብኝ ምን እንደነካኝ አላቅም፣ እስኪ ዱአ አርጉልኝ፣ እሱንም ለመለሳለሁ ይችላል ትላለች። አውቃ ነው። ውሸታም። መጀመሪያ ማን ተጨባበጭ ያለሽ? ዩኒቨርሲቲስ ቢሆን ማን ቦይፍሬንድ እና ገርፍሬንድ በሚለው መስመር ግቢ ያለሽ? ማን ተከተለሽው ካፌ ለካፌ ዙሪ ያለሽ? ማን አብረሽ መንገድ ሂጂ ያለሽ? ማን አለሽ? ማን አለሽ? ሸይጣን። ወከዛለከ ልክ እንደዚህ ይርተደ ባድሁም ከፊላቸው ተመልሰው አሉ። ሀታ የእጅሊዝ ዘይት አለ ለዘይት ሲሉ ውድነች አደለውን፣ ዘይት በየመንደሩ ዘይት ያከፋፍሉለታል። የመጀመሪያ ቀን ኢየሱስ አይሉትም፣ ዝም ብሎ ዘይቱን ይሰጡታል። ከዛ ሁለተኛው፣ ሶስተኛው፣ አራተኛው ሲሰጡ ስሙ ማን ይባላል? ስሙን ይነግረዋል። ይ ተካበምትኖ እንደዚህ ሃይማኖት ምንድን ነው እንደዚህ ተከትሎት ይሄዳል። ቸርች ና አንኳን ሳይለው ዘይት ስለሰጠው ብቻ ለዘይት ብሎ የሚከፍሩ ሰዎች አሉ። ወደቂቅ እንደዚሁም ደግሞ ለዱቄትም ብሎ የሚከፍሩ ሰዎች አሉ። ነዑዝ ቢላ ዱቄት ያከፋፍሏቸዋል። በመኪና በምን አላያቸው ተጨናንቆ ከተማ። በዚህ የእርዳታ መኪና ነው በዚህ የእርዳታ መኪና ነው በዚህ የእርዳታ መኪና ነው በዚህ ዱቄት ነው። ሀታ ሀታ ከተማ ላይ ገንዘብ ከውጭ ሀገር ተሊኮልሻል እያሉ እየሰጡ ሙስሊም ነች መንገድ ላይ ተቸግራለች ብሎ እየሰጡ የሚሰብኩት ሰበካት፣ እግዚአብሔር እንደዚህ ኢየሱስ እንደዚህ ያደርጋል እያሉ ይሰብካሉ። ከዛ ሲሰጥ ሲሰጥ ዱቄት ዘይት ሲሰጣት ትከፍራለች። ነዑዝቢላ ጥንቃቄ ያስፈልጋል። አፈር ብትበይ አፈር ብትበላ አሞራቢ በላይ ይሻላል፣ ኩፍርን ተሸከመ ከምትሞት። ወሱካር እንዲሁም ደግሞ ለሱካርን ብሎ የሚከፍሩ ሰዎች አሉ። ሱካር ውድ ነው አይደለ? ለሱካር ብሎ የሚከፍሩ ሰዎች አሉ። አምስት ኪሎ አስር ኪሎ ሱካር ከሰጣቸው ሰውነታቸው እንደሚሰነጠቅ ሰዎች አሉ። ምስኪኖች። አላህ ልጅ ሲሰጥ አየሩን ሲሰጥ ጆሮ እንዲሰማ ሲያደርግ ዓይን እንዲመለከት ሲያደርግ እጅ እንዲሰራ ሲያደርግ እግር እንዲሰራ ሲያደርግ አይገረሙም። ሱካር አንድ ሰው አምጥቶ ስንጥቅ ይላል ሰውነታቸው። ከዛ በኋላ የፈለገውን ሃይማኖት ያስገባል። ለሱካር ብሎ የሚከፍሩ አሉ። ወገይር ዛሊክ ከዚህም ውጭ ምን አልመጣኢም

ሙእሚኖች የደስታ ህይወት ነው የሚኖሩት። ቢበሉም ባይበሉም ቢጠጡም ባይጠጡም በትዳራቸው ደስተኛ ናቸው። በሰላቻቸው ደስተኛ ናቸው። ቅራት በመቅራታቸው ደስተኛ ናቸው። መድረሳ በመስራታቸው ደስተኛ ናቸው። ዳዋ በማድረጋቸው ደስተኛ ናቸው። የወላጅን ሀቅ በመጠበቃቸው ደስተኛ ናቸው። ቢታመሙ ደስተኛ ናቸው። አፊያም ቢያገኙ ደስተኛ ናቸው። ሀብታም ቢሆኑ ደስተኛ ናቸው። ሀብታም ባይሆኑ ደስተኛ ናቸው። ተቀጣሪ ቢሆኑ ደስተኛ ናቸው። ቀጣሪ ቢሆኑ ደስተኛ ናቸው። የነሱ ደስታ የተገነባው በኢማን ነው፣ በዱኒያ አይደለም። ሀያተን ጠይባ ና ኗሯቸው ላ ወለነጅዝ የነሁም እንመነዳቸዋለን፣ ደግሞ አጅረሁም ምንዳቸውም ቢአሕሰኒ ማ ካኑ ያዕመሉን ሲሰሩት በነበረው በተሻለ አይነት አድርገን እንመነዳቸዋለን ይላል ሱረቱ ነሕል ዘጠና ሰባተኛው ቁጥር ላይ የተቀመጠ ነው። ወቀት ሰበራ በእርግጥ ትግሥት አድርጓሉ አስሓብ ነቢ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ሰላም ጓዶች ሐታ አከሉ

ጃብር ሐዲስ የተዘገበ ቡኻሪና ሙስሊም ውስጥ አለ። የሰሃቦችን ታሪክ ሙሲባ ደርሶባቸው የዛፍ ቅጠል በልቶ ዲናቸው ላይ ሰብር ያደረጉበት ወለም የርተዱ አን ዲኒህም ከዲናቸው ግን ወደኋላ አልተመለሱ። ቸገራቸው፣ ተቸገሩ፣ ረሃባቸው፣ ከሀገራቸው ተባረሩ፣ ተገረፉ፣ በጠራራ ፀሐይ ተጎተቱ፣ በጋለ ድንጋይ ተጎተቱ፣ ብልታቸው ላይ ስለትገባባቸው ተሰቀሉ። ላኢላሀ ኢለላህ እያሉ ወደ አኼራ ሄዱ፣ ምንም አልበገራቸው። የእኛ ኢማን ለእንቅፋት እኮ ነው የሚሸጣት፣ አይደለም በተለይ የገጠር አባቶች ወይም ደግሞ ከተማም ላይ ሆኖ ሱናን የማያውቁ በሙሪድነት የተሸወዱ እኮ እንቅፋት ኳስ ያደረጋቸው አባ ይላሉ፣ ነዑዙ ቢላ የሆነ ነገር ያ ረሱለላህ ይላሉ። ዐለይሂ ሰላት ወሰላም ላኢላሀ ኢለላህ የምትለዋ ቃል የለችም። ጥላቸው የሚያስፈራቸው ሰዎች አሉ፣ ጥላቸው አታላያቸውም። አንዳንድ ሰፍ ላይ ስትገቡ እሱ ቃልቡ ሌላ ቦታ ነው። ሌላ ወይ መርካቶ ሱቁን እያሰበ ነው፣ ወይ እርሻ ላይ ነው ያለው። መጥተ እግርን ጠጋ ስጠጥ ይላል። ምን እንደነካው ራሱ አያውቅም። ሌላ አለም ነው ያለው ሌላ አልቡ ሌላ ቦታ ነው። ጀሰዱ እዚህ ቁመዋል። ሰሃቦች ግን ተቸገሩ፣ ተቸገሩ፣ ተቸገሩ። ትግስት አደረጉ። አላህ ጀነትን ሰጣቸው። ከዱኒያ ከ ወደ አኼራ ሲሄዱ መላይካ ይሸኛቸዋል እኮ መላይካ ጀናዛቸው፣ መላይካ ተሸክሙ ያደረሳቸዋል። ኮቴያቸውን በጀነት ድምፁን ሰማዋሉ። ነቢ ነቢዩ ስላት ወሰላም ትግስት አደረጉ። እዛ ተሞነዱ። አልሰማችሁም እንዴ ጁይቢ ነቢዩ ለ ስላት ሰላም ዘንድ ሲያልፍ ጁሌቢብ አግባ አሉት። አይ የለም መልኬም ምን እንደምታየው ዘሬም እንደምታየው ሆኖ አቅምም የለም ብሏቸው አለፈ ሄደ። ሲመጣም ያ ጁሌቢብ ተዘወጀ አሉት አግባ እንጂ ሲሉት ያው እንደነገርኩህ ነው የለም። ሶስተኛው ያ ነቢያላህ አላህ ነግሬያለሁ አላቸው። ነቢዩ እንዲህ እንዲህ የምትባል መዲና ላይ ያለች ቆንጆ ቤተሰብ ጋር ላኩት ሂድ አሉት። ነቢዩ ልኮኛል ብለህ ሂድ አሉት። አቤት ጁሌቢብም ነኝ አቤት፣ ምን ፈለክ? ነቢዩ ልኮኛል። ለምን ልጃችሁን እንድትሰጡኝ። ለአንተው ወይስ ስለ ሌላ ሰው? ለራሴ

እንትና አለ እንትና አለ ጓዴ እንትና አለ ጓዴ እንፈልጓሉ። ነብዩ ሰለላሁ ዐለይሂ ወሰለም ማን ነው ሲባል ጁለይቢብ ነው። አላሁ አክበር፣ ምን አይነት ደረጃ ነው ነቢዩ ሲፈልጉ። ሰባት ሙሽሪኮችን ገድሎ ከትፎ አቧራ ላይ ጥሎታል። አገኙት። ነብዩ ሰለላሁ ዐለይሂ ወሰለም እጃቸው ላይ አድርጎት ጁለይቢብ፣ አንተ ከኔና እኔም ከአንተ ጋር ነው እያሉት፣ እንዲህ አይነት የጀነት ሙሽሮች አልፈዋል። ሴት ያልበገራቸው እኛ ቆንጆ ሴት ብናገኝ አላሁ አክበር፣ አላህ ይወቀው። አገር ቤትን ጥሎ አዲስ አበባ ይገባሉ። ለሚስት ሲሉ አዲስ አበባን ጥሎ አሜሪካን ሄዳሉ። ዲኑን ይሸጣል፣ ደረሳነቱን ይሸጣል። ፈሲህ የነበረ ስንትና ስንት ነው፣ ሰርፍ ቁርአን፣ ተፍሲር፣ ኩቱብ ስጣ ፍቂውን ሲያስቀሩ የነበሩ ሰዎች ከአሜሪካን ቪዛ ይላክለታል። ኡስታዝ ቶሎ በል አሜሪካን ቪዛ ደርሷል ይባላል። ተንደርድሮ አሜሪካን ይደርሳል። ከዛ በኋላ ባርኔጣ ያደርጋል፣ ቁምጣ ይለብሳል። ያቺን ፍንዳ ታቅፎ መንገድ ላይ ሲዞር ታገኘዋለን። ነዑዙ ቢል ሰሃቦች ግን የመጣ ቆንጆ ይምጣ አይመለከታቸውም። ጁለይቢብ ያቺን የመሰለች ሸበላ፣ ያቺን የመሰለች የአረብ ቆንጆ ጥሎ ከነቢዩ ጋር ተሰደደ፣ ተከተፈ፣ ጀነት ላይ ገባ። ይሄ ነው ዲን ወውቲያ። ዓብዱረሕማን እብኑ አውፍ ዓብዱረሕማን እብኑ አውፍ ተመጣ

የኩነ ቀስ ዑጅነት ለና በእርግጥ ተሻክሎ ይሆናል እንዴ አለ። ጠይባቱና በጎ ነገራችን ፊ ሀያትን ዱንያ በዚች ቅርቢቱ ዓለም ብሉ ተብለን ይሆናል እንዴ እንደነሱ ያልሆን ነው ብሎ ሌላ ሀሳብ ውስጥ ገባ። እነዛ የሚበሉት አቶ የሚከፈሉበት አቶ ከእኛ የተሻሉ ሰዎች ወደ አኼራ ሂዶ እኛ ይሄ ሁሉ ኒዕማ ያስፈራራል። ብሉ ዱንያ ላይ አኼራ ላይ ጀሃነብ ተዘጋጅቶላቸዋል አይነት እንዳይሆንብን ብሎ ሰጋ እኛማ ሀብታም ስንሆን የኢማናችን ፓወር ነው በቃ ጥሩ ልብስ መልበስ ጥሩ መኪና መያዝ አላህን በመፍራቴ ለይል በመቆሜ ቁርአን በመቅራቴ በማስቀራቴ ዳዋ በማድረጌ አወለ ሰፉ በመገኘቴ ነው አይደል ምንድነው እነሱ እኮ የአላህ መንገድ ላይ ነው እኮ የሚታገሉት ሰጋው አለ እነዚህ እንደዛ ሆኖ የሞቱት የኛ እኮ ዱኒያ ላይ በቃ ብሉና አኬራ ላይ ጃሃነብ ይበላቸዋል እንዳይሆንብናል ሱመ ጀዐለ ከዛ ጀመረ የብኪ ማልቀስ ጀመረ ኢንባውንድ በማድረግ ጀመረ እነዚህ ትላልቅ ሰሃቦች የሚከፈኑበትን አቶ ሙቶኛውን ይህ ሁሉ